ሴ ሾፕ ላይ በቃ ሽልማቴንም በእኔ በኩል ብቻ አደርጋለሁ እንዲሰራ የሚፈልጉትን እነሱም ሰማኒያ ሺህ ምናምን ድርሃም ካላቸው ረ ዴሊቨሪ ካምፓኒ መክፈት ይችላሉ። አንደኛው ሰማኒያ ሺ ድርሃም አለኝ ብሏል። አራት ናቸው፣ ሰማኒያ ሰማኒያ መቶ ስልሳ ሶስት መቶ ሀያ ሺ ድርሃም በቃ አንድ በትንሹ የአራታቸውን አራት መኪና ገዝተው ዴሊቨሪ መጀመር ይችላሉ። ስለዚህ እንደዛ አድርገው ይጀምሩ፣ ላግዛቸው። ይሄው ቃል ነው፣ ሪከርድ አድርጉት። ዴሊቨሪ ካምፓኒ የሚሰራ ኢትዮጵያ ይምጣና ላግዛቸው። እኔ ዴሊቨሪው ፍላጎት የለኝም። መቶ ስልሳ አምስት ነጋዴ ላይ ለሁለትም ለሶስትም ኦርደር ስንሄድ ለነዳጅ የምናወጣው ከሀያ አምስት ድርሃን በላይ ነው። እሱ ቤታቸው ድረስ ሂደን ነው ያንን እንትን የምንሰበስበው ያንን ኦርደር የምንሰበስበው ያንን ለአንድና ለሁለት ኦርደር ቤታቸው ሂደን ሰብስበን ሬዝቨር ስናደርግ ገና ሀያ አምስት ድርሃም ነዳጅ አለ። ምን አለ ምን አለ ምን አለ? የሚሸለመው በየሳምንቱ ሀያ አምስት ሺህ ድርሃም አለ። እኛ እዚህ ብዙ እዚህ ግባ የሚባል ትርፍ የለው። እኛ የምናተርፈው እቃውን እኛ ብንሸጠው እናተርፋለን። ምክንያቱም እኔ የትኛው ጻድቅ ነኝ ብለዋል እኮ እነሱ ብለውኛል። ደንበኛ ሰብስቦ እንትን ሊያደርግ ነው። መጀመሪያ ከእነሱ ጋር ምን አሰባሰበኝ? ማስታወቂያዬን እኔ ቡም አርጌ እንዳያችሁት በሚገርም ሁኔታ በሲስተም ቀጥተኛ ማስታወቂያ ስለማይቀበሉ ሌላ ነገር፣ እነሱ ስም ያጠፉ መስሏቸው ሲጋጋጡ አንዴ ታዋቂ አረጉት፣ በአንድ ቀን በአንድ ፖስት። ከዛ በቃ ሀያ አምስት ሺህ ድራ መጣ፣ በአምስት ሺህ ድራ ምናምን ነበረ ያዴ፣ ያንን እያመጣን እኛ ጋር። ሁሉም እኮ ከእኛ ጋር እየመጡ ያዛሉ። በቃ እንደዚህ እኔ የትኛው ክርስቶስ ነኝ? እኔ የትኛው የትኛው ጻድቅ ነኝ እኔ የእኔ ጥቅም ይቅር ብዬ እነሱን የምጠቅምን የትኛው መቼ መቼ ነው የመቼ ጳጳስ ነኝ? ስለዚህ ካልተመሰ ምስጋናው ቢቀር ስም መጥፋቱ ካልቀረልኝ ምስጋናው ችግር የለም ይቅር፣ ግን ስም መጥፋት ደግሞ ከተከተለ ምን እሰራለሁ እኔ። ልክ ከቲክቶኩ ዘወር እንዳልኩት ከእነሱም ዘወር በቃ እኔ የራሴን ስራ እሰራለሁ። የኔን ስራና የኔን ጥቅማ ጥቅም ብቻ ፈልገው የሚመጡ ብቻ ጋር ይነጋገራሉ እኔ የምጠቅማቸው እነሱ የሚጠቅሙኝ ጋር ብቻ ዲል አረጋሉ ከዛ ውጪ ንግድ ፍቃድ የላቸውም እነሱ ወጠው መናገር አይቻል አይችሉም ያሉኝን እያደራጀው ንግድ ፍቃድ እንዲኖራቸው አደርጋለሁ እዛት ዛት እነሱ ንግድ ፍቃድ ስላላቸው ወጠው ፊትለፊት እንጋፈጣለን እያሉ ሲፎክሩ ስለነበረ እንግዲህ ፈረሱ ሊነጋውጣለን ያሉት አንዳቸውም ለመምጣት ፈቃደኛ አይደሉም። ጀነራሊ እኛ ችግሩን ነግረንሃል፣ ወ በምቀጣበት መንገድ ይቀጣቸዋል። ዛ ትስኩት ኦኬ። እኔ ግን እኔ እኔ እንደ ኔነቴ አንተ አመጣጥህ እንደዚህ በትንሹ የምትሸነፍ በትንሹ የምትረታ አይደለህም። በጣም ትንሽ ወንዴ በብራችን ሀዋላ ልንገር ወልዴ እኛ እኔ ደላላ ነኝ ስላቸው ሌባ ደላላ ምንድን ነው? ወንጀለኛ ደላላ። እንደዚህ ቀጠን ብሎ አጠር ብሎ ስላያችሁት ነው። ተው፣ ወላሂ ነውር ነው፣ ሀራም ነው። የሰው ልጅ በስንት መከራ የደረሰበት ጋር እንደሚደርስ አታውቁ ምን እንዳለፈ መቼ ጾሙን እንዳደረ መቼ በባዶ እግሩ እንደሄደ መቼ መቼ መቼ መቼ የማታቋቸው ብዙ ነገሮች የሰው ልጅ ያሳልፋል። ያ ሁሉ የታለፈን ነገር እናንተ በአንድ ቃል ግሩፕ ፈጥረን በዚህ በዚህ በዚህ ልጅቷንስ ሷንስ እንዲህ እምታሳጧት ማፈሪያዎች ናችሁ። እኔ አፌ ሞልቼ እነግራችኋለሁ ማፈሪያዎች ናችሁ። የሰው ልጅ የሚበጥ እዚህ ጋር ያላችሁ